በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ኪዳነ ምሕረት ዘወርኀ ሰኔ አስራ ስድስት ቀን የሚነበብ የኪዳነ ምሕረት ድርሳን ነው። ሀገራችን ከኢትዮጵያ ጋር ይደርብን አሜን ልጄ ወዳጄ ሁሉን አልተሰጠኸኝ በምድር ላይም ማደሪያ መረጥከኝ በሲኦል ያሉትን እሳትን አውጥተህ ተፈቃዴን ትፈጽለች ትፈጽምልህ ዘንድ ወዳለውኝ ጮታቸውን ሰምቻለውኝና እመቤታችን ለጌታ ይህንን በነገረችው ጊዜ ስለ እናቱ ማርያም ጀርነት ደስ ተሰኘ! ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያም ስለ አንቺ ፍጥረቱን እምራለሁ አላት ሐዋርያት ለፍጥረት ሁሉ ያለ ሽንቸርነት አይተው መታሰቢያሽን በዓለም ሁሉ ያስተምራለሁ፣ ሁሉም እያንዳንዱ የዓለም መድኃኒት ናት እያሉ እንዲያመሰግኑ። ከዚህም በኋላ መድኃኒታችን ኢየሱስ ክርስቶስ ስለ እናቱ ቃል ኪዳን በመከራ ቦታ በጨለማ ውስጥ ያሉ ነፍሳት እንዲያወጡ አዘዘ። በስም አምነው ከተጠመቁት አንዲት ነፍሳት ቅርብላቸውንም አወጣቸዋለሁኝ አለ በመከራ ቦታ በሲኦል ውስጥ የሆነው በስቃይ የሚጮኸት ሁሉ ይወጣሉ። የኔና የኔ ፍርድ የአባቴ ፍርድ የመንፈስ ቅዱስ ፍርድ ስለ እናቴ ስለ እመቤታችን ልመና ነፍሳት ሁሉ ታድናቸዋለች። ከእንግዲህ ሶዴ በገሃነም ስቃይ አይኖሩም፣ እንደ መላእክቱ እግዚአብሔር ቤት በተድላ በደስታ ይኖራሉ እንጂ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ሰራይ ቀቄስ ስጢፋ ሰራይ ቄስ እስጢፋኖስ ዲያቆን ጴጥሮስ ተራዴ ቄስ ሆኖ አምላክን የወለደች የመቤታችንን ስጋ ባለበት ቦታ ቀደሱ። ደቀ መዛሙርቱን ሁሉ በዙሪያው ነበሩ። በእጃቸው ህብስቱን በመፈተት ሁላቸው ከጌታ ጋር አንድ እንደ አንድ እጅ ሆነዋል። ካህናት እንደሚያደርጉት በቅዳሴና በቁርባን ስርዓት እግዚኦታውንን ሲጨርሱ ደቀ መዛሙርትን ስጋውን ደሙን አቀበሏቸው። በዚህም ቦታ ከመላእክት ጋር አንድ ሆኑ። እመቤታችን በምልጃዋ በልጇ አቦ ወዳጇ እጅ ስጋውንም ደሙን ተቀበለች። እመቤታችን ከቆረበች በኋላ ጌታ ክርስቶስ ተናገዳት። እናቴ ማርያም ሆይ ዛሬ ለፍልሰትሽ ለርገትሽ መታሰቢያ የሆነውን ቁርባን የተዘጋጀው ልጅሽ የአዋሬው መታሰቢያ ሽን በዓለም ሁሉ ያስተምሩ ዘንድ ነው እያለ አረጋጋት። በዕረፍትሽ ቀን ወደ ሰማይ ባረግሽበት ዕለት ይህም ነሐሴ አስራ ስድስት ቀን መታሰቢያሽን የሚያደርገውን ለሥጋ ወደሙ የተዘጋጀውን ሰው ሁሉ በመንግስቴ ሁሉ በመንግስቴ ያሉ ማህበረ በኩር የተባሉ የነአቤልን መስዋዕት እንደተቀበልኩ መስዋዕትን የምቀበለው አለው። የቃል ኪዳንሽን መጽሐፍ የሚጽፈውን ሁሉ እኔ ስሙን በሕይወት መጽሐፍ ውስጥ ጽፈዋለሁ። ለእርሱም ለልጆችሽ በመንግሥተ ሰማያት መኖሪያ ቤቴን እሰጠዋለሁ። የተራቆተውን በስምሽ አለበሰውን እኔ ብርሃን ልብስ ልብስ አልብሼ በብርሃን ቤት አኖረዋለሁ። ስለ ስምሽ መስዋዕት ያቀረበው ንጣነት የሰጠውን ሰው ለዘላለሙ ባለሟልነት ተሰጠዋለሁ። እመቤታችን ልጅ ወዳጀ ሆይ፣ ስለ በጎ ምግባራት በአለሙ ሁሉ ያስተምሩ ዘንድ ለደቀ መዛሙርቱ ብዙ ጊዜ ስታስተምራቸው ሰማሁኝ አለች። ለአለሙ የሚሆን የእግዚአብሔር ሕግ ነውና አሁንም አንተን በአይናቸው አዩ፣ በእጃቸው ዳሰሱ፣ ትምህርትንም በጆሯቸው ሰሙ ትምህርትንም በጆሯቸው ሰሙ ከዚህም የሚበልጥ የለም። ወደ ሰማያት ባረግኩበት ቀን በእጅ በተቀበልኩት የቁርባን ምስጢር አንድነት ታላቅ ምስጢር ገለጽክላቸው ገልጸውላቸዋልና ድህነትን የሚሆን ነገርንም የገለጽክላቸው ትንሣኤንም ሕይወትንም አንተን እና እመቤታችን ለልጇ ወዳጇ አይንን በተናገረች ጊዜ በቤተ ክርስቲያን ውስጥ ያለችው መቅረዝ በራችን ጌታችን ኢየሱስ ክርስቶስን በእመቤታችን ቅዳሴ ጊዜ መላእክትም ከሐዋርያት ጋር እንዲላኩ አዘዛቸው። እኔም ይህንን ድንቅ ነገር አሳስብ፣ ደቀ መዛሙርቱ በብርሃናዊት ደመና ውስጥ የተሰወሩ መላእክት ወዴት ቦታ እንደወሰዷቸው አላወቅኩም። እና አብሮ ኮሮስም የቤተ ክርስቲያን ስርዓቶቹን አይቼ ካወቅኩኝ በኋላ ወደ እስያ ሄድኩኝ። መምህር ዮሐንስ አስድሞ እንደነገረኝ አስቀድሞ እንደነገረኝ እመቤታችን ማርያምን አየኋት። እነሆ ዮሐንስ ፊቱን በጸዳለ ብርሃን ተከቦ ከእመቤታችን ጋር ቆሞ ነበር። ያገኛም ደቀ መዛሙርቶ የንጽሕት እመቤታችን ስጋዋ ካለበት በርገቷ ጊዜ ቢሰበሰቡ እስከ ነገ ድረስ ጠብቃቸው፣ እወቃቸው አለኝ። እርሷም ሰማይና ምድር የፈጠረው እግዚአብሔር አብ በባህሪ ውስ የወለደው የብርሃን ማደሪያ ናትና እርሱ ቅድመ ዓለም የነበረ ሲሆን ማደሪያው ትሆን ዘንድም ከመረጣ ድንግል ማርያም ሰው ሆነ። ልመኗ ክብሯ ለዘላለሙ ከሁላችን ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ለዘላለሙ ይኑር አሜን። የዓለም ምህረት እግዝእትነ ማርያም ጸሎታ ወበረከታ ያሉ ምስሌነ አለም አለም አሜን። ልመኗ ክብሯ ለዘላለሙ ከሁላችን ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ይደርብንና የምህረት እናት የመቤታችን ታምሪ ነው። ጌታችን ኢየሱስ ክርስቶስ እናቱ ማርያም እናቴ ማርያም እናቴ ሆይ በማዕፀንሽ አደርኩብሽ አዲስ ምድር የተባልሽ አንቺ ነሽ አላት። በመስቀልም ተሰቅሎ ሳለ ያዘነችውን ልቅሶ አሰበ። እንደዚህም መላእክት ሁሉ የመለኮት ማደሪያ ናት እያሉ ማርያምን ያመሰግኗታል። ዳግመኛም በመከራና በምትሞትበት ዕለት ከመስቀሉ ግርብ መቆምን መረጠች አለ። ሰረገላ የተባለችው ማርያም ናት። በቀራንዮ ሳለውኝ በቀኝ ቆማ በእኔ ላይም የደረሰውን መከራ አየች። እንደዚሁም ዜና እረፍቷንም በዓሏንም እንድናሰብ ጌታችን ኢየሱስ ክርስቶስ እንዳዘዘ እኔም አባታችሁን አባ ጊዮርጊስ ጌታ ክርስቶስን ከተነሳ በኋላ ሕጉን ለማስተማር ፍለጋውን ተከተልኩ። ጥር ሀያ አንድ ቀን ያረፈችበት ነው። ነሐሴ አስራ ስድስት ቀን በታላቅ ክብር ወደ ሰማይ ያረገችበት ቀን እንደሆነ እነሆ ከመጽሐፍት አግኝቼ ጻፍኩላችሁ። አይሁድም ስጋዋ ስግዋ በጌቲሴማኒ በመቃብር ውስጥ እንደተገኘ አልተገኘ እንደተገኘ ተገኝ እንዴት አልተገኘም እንዳይሉ የመሬታችን ስጋ የተከበረባትን ምድር ጌታችን ኢየሱስ ክርስቶስን ባረካት፣ ቤተ መቅደሷንም በአረባውያን መካከል ምሊ ሚሊጢያኖስ በሚባል ቦታ ታነጸ። እኔም ስለ እመቤታችን ቅድስት ድንግል ማርያም ስጋ ምትሃት ነው የሚሉ ናቸው። ወደ ሰማይ እንዳላደረገች የሚናገሩ ናቸው። ልብ የሌላቸው አይሁድ ውሾችና ወደ እመቤታችን ስጋና ወደ ሐዋርያት በሰደዷቸው ጊዜ ሊያገኙ ስላልቻሉ ምትሃት ነው አሉ። እግዚአብሔር ግን የስጋዋን ቦታ አዘጋጀ። ወንድሞቼ ስለዚህ በድንግልና እና በስጋ በድንግልና ሊና ትምት የምትሆን የመቤታችን መታሰቢያ ና ክ ስም እርገቷን ውዳ ውዳሴ ድንግል በሚባል መጽሐፍ ጽፏል። ልመኗ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። ስም በእግዚአብሔር አንድነት ሰኞ ቀን የሚነበብ የኪዳነ ምሕረት ድርሳኔ ነው። ልመኗ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። ማርያም በመረጣት በእግዚአብሔር አብ ስም በማጸኗ ባደረ በእግዚአብሔር ወልድ ስም በአጸናት በእግዚአብሔር መንፈስ ቅዱስ ስም በየመቤታችን የቀይ ኪዳኗን መጽሐፍ እንጀምራለን። ከእርሷ ጋር በባለሟልነት ትኖር ዘንድ ያከበራት ያነገሳት እርሶ በህሊኗ በሰውነቷ ድንግል ስትሆን ከዚህ ዓለም ወደ ሰማይ ያሳረጋት በዚች ወደ ምሕረት የምንሰግድለት የማኅፀኗ ፍሬ የካህናት አለቃ ኢየሱስ ክርስቶስ ኃጢአታችንን ለዘላለሙ ይቅር ይበለን፣ አሜን። በዚች በበዓሏ ቀን የሚነበብ የኪዳነ ምሕረት ድርሳኔ ነው። የሕይወት እናት ድርሳኔ፣ የመድኃኒት እናት ድርሳኔ፣ አሸናፊ እግዚአብሔር እናት ድርሳኔ፣ አካላዊ ቃል እናት ድርሳኔ ነው። ይቺውም የሲሆን ማዕበል ሞገድ በተነሳ ጊዜ ጊዜ የማትነዋወት የሃይማኖት አምድ ናት። የማትፈርስ የአድማስ ግርግዳ እርሷ ናት። የአማኑኤልን የወለደችው እርሷ ናት። የምስራች ማደሪያ በመስቀል የታጀበች ምስጋኗ የተወደደላት እርሷ ናት። ቅዱሳን ከሲኦል የሚሻገሩባት መርከብ እርሷ ናት። የፋና መብራት እርሷ ናት። ይቺ ድንግልም በምን ምሳሌ ትመሰላለች? አመታት ሳይፈጠሩ ወራት ሳይቆጠሩ፣ በሉል እግዚአብሔር ህሌናት ነበረች። የተዘጋጀች ምድር እርሷ ናት። ከፍጧናን አስቀድማ የነበረች ላይትም ያመሰግኗት ፀሐይን የከለከላት ሁለተኛ ሰማይ እርሷ ናት። መጀመሪያ የመሰረታት ይች ናት የአባታችን የአዳም የድህነት ተስፋ እርሷ ናት። የአቤል ማዛ መስዋዕት የአባታችን የኖ እምነት ቃልኪዳን መሸጋገሪያ መርከብ እርሷ ናት። የቅዱሷን ጥበብ የሲራክ መጻፍ የኤልያስ የሰርክ መስዋዕት የባሮክ ስፈለስ የኖክ ራይ አምላክን የወለደችን መቤታችን ማርያም ይች ናት። የኖ ድህነት ስምንቱንም ነፍሳት ከጥፋት ውሃ የሰወረች የሰማይ አምላክ የቃል ኪዳኑ ምልክት የምትሆን ብሩህ ሩቅ ቀስተ ደመና የተባለች ማርያም ይች ናት። የሰማያዊ ክርስቶስ ማደሪያ ይች ናት። አንዲትስ እንኳን የማትሻር አስሩ ቃላት የተጻፉባት የሙሴ ጽላት ይች ናት። የሮቤል ተክል የሮቤል ተክል የሳኮር የልደቱ ምልክት የእሴር የእል በረከት የአስቴር የጸሎቷን የምታሳርግ የወሌ ሆርኒ ስንድል ለምትነሳ ለኦዴት ጥበብን የምትሆን ማርያም ይች ናት። የይሁዳ የምስፍናው ሀብት የዛቦሉን ህሊና ተስፋ የሱስና ልብ ከሐዘን የምታረጋጋ የኢያቄምና ያና ልጅ የዮሐንስ የአንደበት ክብር የሶልያና ተባለች ማርያም ይቺ ናት። የሲም የርስቱ ምድር የምስራቃዊት የሄዶም ገነት ከነገደ ከአምያጢያት የምታስተስር የነፍታሌም ዘንባባ የምንያም የሰርክ ምግብ የእስራኤልን ከመከራ ምድር ያወጣች የለመለመ መናን በመመገብ የሚጣፍጥ ውሃንም በማጠጣት በምድረ በዳ የጠበቀቻቸው በኤፍሬምና በምናሴ መካከል አንድነትን የምታደርግ እያቄምና ያና ልጅ ማርያም ይቺ ናት። ልመኗ ክብሯ ለዘላለሙ ከሁላችን ከህዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ለዘላለሙ ይኑር አሜን። በሁሉ በስቅዱስ ሰዓት አምላክ አሜን። ስንክሳር ዘወርኀ ሰኔ አስራ ስድስት እንደ አምላክ ሆነ በአብ ወልዱ መንፈስ ቅዱስም። ሰኔ አስራ ስድስት በዚህ ዕለት መልካም ሽምግልና ያለው መልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖር የሚኖርና በገድ በግድል የተጠመደ አባት የላይኛው ግብጽ ሰው አባ አቡነ አፍር አረፈ። የዚህንም አባት የግድ የተናገረ አባ በፋ በፍንዬ ቲዮስ ነበረ። እርሱም ቁጥሩ ከገዳማ ነውና ከገዳማዊነውና አባ በፍኑቴዎስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭ፣ አንዲት የሰሌን ዛፍ አግኝቶ በዚያ እየተጋደለ ብዙ ዘመን ኖረ። በአንዲት ዕለትም አባ በፍኑቴዎስ ወደ እርሱ ሲመጣ አባ አቡናፍርን አየው። ፈርቶም ደነገጠ፣ የሰይጣን ምትሐትም የሚያይ መስሎታልና። ይህም አባት አቡናፍር ልብስ አልነበረውም፣ ጸጉርና ጽሕሙ ሥጋውንም ሁሉ ይሸፍናሉ። አባ በፍንትዮስንም በላዩ ላይ በመስቀል ምልክት አማቱ አጽናን ነው። በፊቱም አቡነ ዘበሰማያት ምን ንጸለየ። ከዚያም በኋላ አቡ አባ በፍንትዮስ ወደ አባ በፍንትዮስ ወይ በመምጣት መልካም ነው አለው። ይህንንም በማለት በማለቱ ከእርሱ ፍርሃቱን አራቀለት። ከዚህም በኋላ ሁለቱም በአንነት ጸለዩ እግዚአብሔርን ግራነትን እየተነጋገሩ ተቀመጡ። ከዚያም በኋላ ወደዚህ በራ ካለማወጣቱ እንዴት አወጣቱ እንዴት እንደሆነ በዚያ አንበራ ኖኗሩ እንዴት እንደሆነ ይነግረው ዘንድ አባ በፍንቱ ይወስን አባ አቡናፍር ለመነው። አባ አቡናፍርም እንዲህ ብሎ መለሰለትን ደጋጎች እውነተኞች መነኮሳት በምኖርበት በአንድ ገዳም ኖርዘ ነበር። የገዳማውያንን ልልናቸውን ሲናገሩ ሲያመሰግኗቸውም ሰማሁ። እኔም ከእናንተ የሚሻሉ አሉን አልኳቸው። እነርሱም አሁን እነርሱ በበራ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛም እኛ ለዘላለም የቀረብን ስለሆነ ብንተክዝ እና ብናዝን የሚያረጋጋን እናገኛለን። ብንተማ ብንታመምም የሚጠይቀንና የፈለግነው ሁሉ እናገኛለን። በበረሃ የሚኖሩ ግን ከዚህ ሁሉ የራቁ ናቸው አሉኝ። ይህንንም ነገር በሰማው ጊዜ ልቤ እንደ እሳት ነደደ። መንፈቀ ለሊት በሆነ ጊዜም የመሆነ ጊዜ የፈቀደውን ይመራይ ዘንድ ወደ ክብር ባለቤት ጌታችን ተነስቼ ጸለይኩ። ትንሽ እንጀራ ይዤ የተዋጓዝኩ አንድ ጻድቅ ሰው አግኝቼ የገዳማውያን እገላቸውንም ኑሯቸውንም እያስተማረኝ በእርሱ ዘንድ ኖርኩ። ከዚያ ከዚህም በኋላ ወደዚህ የደረስኩ እግዚአብሔር ያዘጋጀልኝ ይህችን ሰሌን አገኘኋት። በየዓመቱ አስራ ሁለት ዘለላ ታፈራለች ለየወሩ ለየወሩም የምመግበው አንዱ ዘለላ ይበቃኛል። ውሃም ከዚች ምንጭ ጠጣለሁ። በዚችን በራስ ከዛሬ ዛሬ ስልሳ ዓመት ኖርኩ። ከንቱ ያላንተ ሰው የሰው ፊት አላየውም አለኝ። ይህንንም ሲነጋገሩ የእግዚአብሔር መልአክ ወደ እነርሱ ወረደ። ክብር ይግበውና የጌታችን ኢየሱስ ክርስቶስን ስጋና ደም ሰጣቸው። ከዚያም በኋላ ከሰሌም ፍሬ ጥቂት ምግብ ተመገብ ያን ጊዜ ቅዱስ አባ ውናፍር መልኩ ተለወጠ፣ እንደ ሰዓት ሆነ። በእግዚአብሔር ፊት ተንበርክኮ ሰገደ። ለአባ በፍንትዎስም ሰላምታ ሰጠው። ያን ጊዜም ነፍሱን በጌታ እጅ ሰጠ። ቅዱስ በፍንትዎስም ከጸጉር ልብስ ገንዙ፣ በጸጉሩ ልብስ ገንዞ በዚያች ቦታ ቀበረው። ከዚህም በኋላ አባ በፍንትዎስ በዚህች ቦታ ይኖር ዘንድ አሰበ። በዚያን ጊዜ ያቺ የሰሌን ዛፍ ወደቀች ው ምንጭ ደረቀ። ቅዱስ አባ በብኑት ቴዎስም ወደ ዓለም ተመልሶ የገዳማውያን ዜና ይልቁንም የቅዱስ አባ አባ አሁን አብረን ዜና ይሰብክ ዘንድ ይህ በእግዚአብሔር ፈቃድ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በኒህ በይበከ የከበሩ ገዳማውያን ጸሎት ይማረን። በረከታቸው ከኛ ከህዝበ ክርስቲያን ሀገራችን ከኢትዮጵያ ጋር ጸንቶ ለዘላለሙ ይኑር አሜን። እግዚአብሔር መልአክ ለዮሴፍ በህልም ተገለጠለት። ሕፃኑንም እናቱንም ይዞ ወደ እስራኤል አገር እንዲመልሰው አዘዘው። ለእግዚአብሔር ምስጋና ንኛንም ስለ እናቱ ስለ እመቤታችን ቅዱስ ድንግል ማርያምም መከራና ስደት ብሎ ይቅር ይበለን ለዘላለሙ አሜን። ከያይላ በምላተ ስንዱ ከዘልፈለላ አነብብተ ከዘንዴቴ መጻፈ

አባታችን ሆይ በሰማያት የምትኖር፣ ስመ ይቀደስ መንግስት ትምጣ ፈቃድ በሰማይ እንደሆነ እንዲሁም በምድር ተሆን የዕለት እንጀራችንን ዛሬ በደላችን ሁሉ ይቅር በለን እኛም የበደ ሁሉ ይቅር እንደምትል አቤቱ ወደ ፈተና ማታክም ከክፉ ሁሉ ማድነን እንጂ መንግስት ያንተ ነውና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በአሳቢሽ ድንግል ነሽ በስጋሽን ድንግል ነሽ የአሸናፊ እግዚአብሔር ናት ከባብታላን ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማፀንሽ የተባረከ ነው ጸጋን የተሞላሽ ቅድስ ተወይ ደስ ይበልሽ ጸጋን የተሞላሽ ንጽት ቅድስ ተወይ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከየታችን ከመድኒታችን ከኢየሱስ ክርስቶስ ዘን። ይቅርታና ምሕረትን ለመኘልን ኃጢአታችን ሁሉ አስተስር ልዘን፣ ለዘላለሙ አሜን።